ሰላሁይኔ ንግስት ኑሪልኝ። የቲክቶኩ ንግስት ነሽ አንቺ። ኑሪልኝኔ ቆንጆ በጣም ነው ውድሽ፣ በጣም ነው አከብርሽ። የንግስቷ ንግስት ነሽ፣ የንግስቷ

ሁሉንም የጨረቃ ፋሚሊን ነው ያስቀየው። አንቺ ነው ትይዣለው። ምን ነው ስለታፈጠሽ እንዴ? አሁን የጨረቃ ፋሚሊ ሰብስክራይብም አስተናል አሁን እኔ ከታች እየመጣሁ እያለ ያንችን ስም ነው እንግዲህ ሊሳኒ ስትል ነው የሰማሁትን። ኦፍሴና ሚሚ እዚህ ቤት አውርቼ ነበር፣ ግን ሚወት ናቸው ብዙውን ጊዜ አሉ ዛታቸው ኑሮ፣ እነሱ የሉም። ያው ባልቴ ስለሆኑ ሁለቱም የሚሰሩት ባልቴ ጋር ስለሆነ ማለት ነው። ከዛ ነው የገባውኝ። ሁላችንንም ነው ሁላችንም ነው እንጂ ሊሳኒን ብቻ አይደለም። ሁሉንም ሰው የጨረቃ ፋሚሊ ማጠቃላይ ነው ያስቀየመችው። እና ስለዚህ ለምንድን ብዬ ለምን እሷ ላይ ጣት ትቀስራለች? ስላልኩኝ አንደኛ ሁሉንም መጠየቅ አለባት። ሁለተኛ ደግሞ አንቺን ብቻ ማለት አልነበረባትም። ለሀቅ ነው የሚፈረደው። እና ከመጣች ይቅርታ ማለት አለባት ገብታ ማለት ነው። አንድ ጊዜም እንዳውም ይቅርታ በይ ስትባል አልልም ብላ ነው የወጣችው። ሁሉ ነገር እናቃለን፣ እንሰማለን። ግን እዚህ ገብታ ሊሳኒ ብላ ተምትል አይ ሁሉንም እኮ አስከፍቻለሁኝ ማለት ነበረባት። አባ ዘመር ስለሆነች ወይንም ምን ስላልሆነች አይደለም እዚህ ቤት የምገባው ወይንም እሷን ሽማግሌ ስለሆኑ እዚህ ቤት እንዳስታርቋን ነው። አንቺ ጋር ነው እኛ የጨረቃ ፋሚሊን ሳይሆን በቃ አንቺን ብቻ ነው ለይታ፣ በውስጥ የተዳረሳችሁታለ ባሏን ቀምተሻታል ወይንም ባለሽን ቀምሳሻለ በውስጥ የተዳረሳችሁታለ ሁላችንም ያነካካ ምንድን ነው ሀይሚን ስለነካችን፣ እና ስለዚህ ለይታ የምትናገርበት መስኤም አልነበራትም። እዚህ ላይ አንድ ጥፋት አለበት ትክክል ጥፋት ማለት ነው እና ይቅርታ መጠየቅ አለባት። ሀይሚ ይቅርታ አረገችላት አረገችላት፣ ችግር የለም ግን ሀይሚም ሆነ ብሩኬ ሲነካ ያው አህያም ጋር እኔ አህያ ጋር አቀናብራ አልነበረ ኢንፋፉ ነው የምነግረው። ያው ትንሽ እራቅ አድርጌ ነው ደሞ። እንዴ ሀያ ጋር ማቀናበር እንችል ነበር፣ እያየሽ ነው ደግሞ። ያን አሁን እሷ ምን መስዋዕት ነው? እኔ እኮ እንደዛም አላደረኩም፣ ምስኪን ዝቅዝቄ ራሱ ትንሽ ደቂቃ ቆይቼ ነው ያን ሳባት እግዚአብሔር ያለሆነውእሷስን መጀመሪያ ለምን እንድኮነ የእሷን ስብቻለመጀመሪያ እኮ እሷ ሀሳቧን ስለበተንኳት እንጂ ምን መሰረች። እነሱ ሊሳደቡ ነው ተመካክሮ የገቡት። ላይፍ ማለት ነው። እኔ ደግሞ ሀሳቢሽ መቼ ማይሳካም ብዬ መቶ ሰው ነበረ በትኛው የኔ ቤት ስከፍት ደግሞ ሁሉ ሰው ሳኒ ቤት ሂጂ ሳኒ ቤት ሂጂ ተብላ መጣች፣ ገባች፣ ሰደባን። ይቅርታ ጠይቅ ስንላት አልጠይቅም ማለች። ከዛ ሰደበን፣ ልጁ እራሱ እኛንም ሰደበ። ልጁም እኮ አለ፣ ልጁም ሰደበን። በቃ አለቀ። እሷም ደግሞ ትንሽ ዝም ብላ ይቅርታ ጠየቀች። ይቅርታ በደንብ እራሱ አልጠየቀችም፣ የወጡት ብለች። አሁን ደግሞ ነገሩን ምን መጣ ነው። እኔ የምሬ ነው ለነለች በኦፍሴ በኩል ነው ነገሩ የመጣው ነው። ኦፍሴ በክለደለሚኮሶ ኮ ዩቱብ ሊያወርታለች ገበች ትላንት ወዲያ ነው ሶስት ቀን ሳምንት ማለት ነው። እዚህ ቤት የተነሳበት የጨረቃ ፋሚሊን ተሳርባ ለምን እዚህ ቤት ትገባለች የሚል ተቃውሞ ነው የመጣው። ባ እነሱ ደግሞ አላየንም ማናት ማንነው ት ያቸባል ሊሳኔ ጋር ተጣልቻለሁ አባሽ ሙርዬ እየተሳደበች ነው ምናምን ብላ አዲስ መሰለኝ። ከዛ ይሄ ቀን ብቻ እንጂ ከዛ ስማንም። አንድ ቀን ግን ትናንት ወደ ይሄ ቀን የሆነ ቃሏ በጣም ነው ያናድደኝ። አጋጭቼ ነው እንደሚለቃት ማለት ነው። አንድ ቃሏ በጣም ነው የሚያናድደው ሰው ሰው መሆኑን ብቻ ካላስ አስሬ መናገር አይጠበቅብኝም። ምንድን ነው አስሬ የምትናገረው? እዛ እያመጣች ቃላቷን እራሱ ታስተካክል። ሲጀመር ልጅሰ አንድ ይሄ ነገር የሚያወሩት ነገር አንድ የምነግራችሁ ነገር ባለቤትየው ወዶ እስከገባበት ድረስ እሱ ወዶ ያመጣው ነገር ስለ ማንንም አይደለም። እሷ የወንድም ሚስት ተይ እና ወንድምም አያገባውም። እኔ በፈለግኩት ነገር አሁን እኔ ለምሳሌ እኔ ሊበልሽ እና አባቴን አከብረዋለሁ እንጂ እኔ ወዲጃ ያመጣሁት ነገር ማንንም አይመለከተውም። በብሩኬ ጉዳይ እሷ ምን የሚመለከታት ነገር የለም፣ የሚያገባትም ነገር የለም። አይምዬ ብሩኬ ወዶ ነው ሁሉም ነገሩ ችግር ማናችንም ከመሬት ተነስተን አይደለም እኮ እኛም እኮ ተመችቶን አይደለም እዚህ ጋር የመጣ ነው። ለእያንዳንዳችን ችግር አለብን። የእሷ ችግር የምታውቀው ነገር የለም፣ ውስጦን አታውቅም

እኔ አይመለከቴም። ወደድኳት አልኩት ይ ማይባል ነገ ነው። ማንንም አይሰማም። ማንንም አይሰማም። ይ ስለዚህ እኔ የምላችሁ ማለት ነው። በቃ ይቅር ገባችሁ። እዛው መታ ይቅርታ አትጠይቅ ስሟንም አትጥራ። በቃ የምር ነውየ መጣ ቻዩ መጣች ሽር አርጊላጠሻ የመጨረሻው እኔ ውሳኔ እኮ ወስኛለሁ። ካልጠየቀች ይቅርታ ካልጠየቀች ከእኛ ጋራም እዚህ ጋር ከእኛ ጋራ መታ እንትን መሆን የለበት ይቅርታ የማትፈልግ ከሆነ እዛው እዛው ብሏል፣ ጋሽዬ። እዛው ቁጭ ብለሽ እዛው ክላስሽን ገብተሽ እዛ ተወሸቂ ብሏታል፣ ጋሽዬ። ባለፈው አመት ላይ ማለት ነው እዛ ሜዳ መሆን ትችላለች። እዚህ ጋ ደግሞ ማንንም ማስቀየም ማንንም ማስከፋት አንፈልግም። ልጅ ሰኒ ደግሞ አሳል እሷ ትክክል ናት ብለን እኔ እንትን እኮ ስታብራራልኝ እኮ ሁለት ናቸው እኮ ስማ፣ እረስቻለሁ ሊሰኒ እና አንድ አለች ምናም ተናዳ ነበረ እየተናገረች ያለችው። ሊዱ ራሱ ማለት ነው። ሊሰኒ ናት ነገሩን ያጋገለችው። እስከ ዛሬ አልቆም አለ። ዩቱብ ላይ ራሱ እያሰደበችኝ ያለችው ያለችው እኔ ራሷን ሊዱ ናት እየተናገረችው ቅድም እዚህ ጋር ማለት ነው ወይ ፈጣሪ ትስፍሰኝ እኔ ምን ብዬ ሳዲ በለ ዩቱብ ባለኝ እንደለኒ ለእኔ ዩቱብ ባለኝ እኔ ይሄ ቀን ጀምሬ እሷ የራሷ አይቼ አላውቅም። ትላንት ይሄ የዛሬ ሳምንት ማለት ነው እንትኑ ሀይሚና የብሩኬ ፎቶ ለጥፋ አየሁት እንጂ እኔ አላየሁትም። እንትኑ ሀይሚን ወዶ ብሩኬን የሚጠላ ሀይሚን ጠልቶ ብሩኬን የሚወደው እኛ ጋር በራችን ላይ ድርሻ ይሄ አለቀ። እሷም ደግሞ ጥፋቷን ይቅርታ ጥፋቷን አውቃ ጥፋቷን ይሄ ሁሉ ሰው እንትን እያለ ጥፋቷን አውቃ ይቅርታ ጠየቀች። መታ ዚ ጋር ቁማ ሰላም ፈጥራ ይቅርታ ከጠየቀች እሳየው፣ ካልጠየቀች ደግሞ እኛም ጥታጋ እኔ ብዙ ስራ ልሰውነኝ እኔ ብዙ ስራ አለኝ። ሰው ነኝ እኔ። ዩቱብ ብቻ አልወዳደርም፣ ምናምን እኔ ምን አገባኝልዘን እኔ የሚሳደቡትን እና አንዳንድ ጊዜ እኮ ዞር ዞር ማለት እኮ ይጠቅማል። የሚሳደቡትን ደግሞ ምናምን ምናምን የሚሉ ነገር አላዳምጣቸው። አየሱ አሁን ብዙ ነገር እና አንተን ይላል ኦሮሞ ሲሰሩት ምን ይላል ጀኖ ላባቱ ጋምቦ ነው።

ሲጀመር ሀይሚ ዛሬ የት እንደሄዳለች ይሄ ነገር ነው ያሳስበኝ። እሷ ይቅርታ ጠየቀች፣ ውላል ጠየቀች። ኔ ሼር አላደረገችም ይሄ ነው ይጨነቅኝ። ቺ መላዋጣ ይቅርታ ጠየቀች፣ ውላል ጠየቀች። ኦብሴ የተያተያት እናንተ ኮሜንት ላይ አታሽቀባጥሩ። እግዚአብሔርን ኮሜንት ላይ ገብታችሁ ሀይሚን ይቅርታ ጠይቅምን። በቃ የምር በቃ የምር ይቅርታ ጠይቁ። ሀይሚየን ነገር አታጋግሉ። እግዚአብሔርን ተዋት በቃ አሁን ነገር ምን አገባት? እሷ ነገር የሚታመጣው ያኔ የተወው ነገር አሁን፣ ገና የስድስት ወር ነገር ነገር ከፈለገች አሁን ሀይሜ ትገኝና ትቀጠቀጣለች። ከዛ ቅርታ ትጠይቃለች።

አንቺ አሜና ቤካን እኔ እዚህ ጋር እንደዚህ አትበይ። ብዙ ልጆች የሚያለቅሱ አሉ። ተይ ተይ ልጅ ሰኒ በውስጥሽ ሲያዛርግ ያልቅሱ። ትንሽ ትንሽ ኖርማል። እኔ የሰላም ነገር እኮ ነው። ጨፈረች እኮ እሷ ጨፈረች። የምታለቅስበት የት ጨፈረው? ምንም አይጠቅማትም ነ በለምሶ ነው እንጂ እያለቀሰች አሞኛል ምናምን እያለች ነበረች። ማን ነበረች? ላአሁን የምር እያለቀሰች ነው። እኛ በቪዲዮ መች ወጣች? በውስጥ ነው እኔ ደግሞ ሰላም ስትሉ ያችኛው መስላኝ እኮ ነው። አሽቃባቂ

ብዙ ሀይሚ ትመታለች። ባዶ ቀፎ የሆናችሁ ምድረቅ ቀፎ ይሄ ደች ና ሄደች፣ ደስ እንዳይላችሁ። እነሱ ኦንላይን ናቸው። ኢንስትግራም ሰአዳ የት ነው? ኦንላይን ውሸት፣ ኦንላይን ሀይሚ፣ ኦንላይን ማንም አይታይም። ኦንላይን እኮ አይጠፉም

ግስት ተቀጥቅጠን ማለት ነው እያለ ተጭና ትሰራለች። ነው ግስት መስራት አለ ወይ ጠየቀች። ከኛ ጋራ ግስት ላይ መቀመጥ አትችልም። ኤግዚቢሽን የምትጠራበት መንገድ የለም። ኦኬ ሽ ችግር የለም እኮ እሷ እኮ አሁን እኔ እኮ ዩቱብ ላይ እኮ አንድ ሴት አለች። ገና ገና ሲንግል ነኝ ሴት ነው

እኛን እነሱ ምን ቁርቁሮ አለች። እኛ እኛ ባኖር ኖሮ እዚ ዱትፒያ ሁሉ ማለት ነው እንዶም ሁሉ ቆሞ አይሰራም ነበረ ገብሽ። እኛ ስቴት እየሰጣን እኛ እንደዛ አይደለም እንደዛ ሆኖ እየለን ትልቅ ደረጃ ደረሰን። ከዛ በኋላ እኛ ሀይሚ ቆረቆሮ ምን አባቶ ይ ሀይሚ ቆረቆረች አልቆረቆረች ለወሮ ይርኪ ቆረቆረች፣ ይኔ አያገበኝም። ግን እሷ በአሽሙር መሳደብ ማብትም የላትም ሞራልም የላትም ዜሮ ነው የሚያስገባት ስለዚህ እሷ በአሽሙር ተሳድባለች። ከልጁ ገንዶም ልጁ ይዘመታ ይቅርታ ትጠይቅ አልጠይቅም ካለች በቃ ይቅር በቃ አንፈልግም፣ እኔ አልፈልግም። ሲሟን አትጥረግ። እግዚአብሔርን በጣም ነው የሚያስጠላው። ማን ነው ሰአዳ? ማን ነው ጀራታ? እንዴት አመሽሽ? አሁን ምንምን ምንም ነገር የለም። እብሴ እንግዲህ ማለት ነው። ለ ነገሩን እርስ በራሱ ብናወራ ምንም አይመጣም። ልጅቷ ይቅርታዋንም እዛው ቀቀላት ብለው ከፈለገች እዛው ዩቲዩብ እንትን ከፈለገች እዛው ዩቲዩብ ላይ በትክክል እንደ ሰው ቆማ ይቅርታ ትጠይቅ። ካልሆነ እዚህ ጋር ገስት ላይ መሽለጥለጥ ማፊ ፋይደ። እኔ ልጅቷን ሲጀመር እዚህ እያየዋት አይደለም። መች ገብታ እንደሆነ አላቅም። ገስት እኔ ወይ ተረጋጉማ። አንዴ እኔ ምልሽ ጨረቃ፣ አንድ ጊዜ እንደ ጥያቄ የሆነብኝ ነው ጨረቃ። ስሞትልሽ ጨረቃ ሳይለንት አርጊ። ዘፈን ያዘች አይ ጨረቃ ሳይለንት አርጊ፣ ጥያቄ እንድመልሱልኝ ነው ጨረቃ። አሁር ይነ ይ ሳይለንት አርጊ። ና የዋ ዜብድ አዳምጪ

አንድ ሰው አሁን አሁን ልጅ ሰኔ ከላማስ ስለሆንሽ ነው ንግስት ስለሆንሽ መሪ ስለሆንሽ ነው። አንቺ ንግስቷ ነሽ። ለዛ ነው ንግስት ዩቱብ ላይ ሲሞን ጥሩ ጻፉ አለች። ያጻፋችሁም እንዴ ሲሞን ጥሩ ብላችሁ የአንቺን ስም ነው ወደ የኃይማን ስም ነው ያለችው እንደዛ አሁን ልጅቷ አትመጣም። ከላሳሁን በኋላ ስትመጣ፣ ኧረ አንቺ ደግሞ ሲና አታሽቅባጥሪ አሽቃባጭ